ቤዚዬ በድጋሚ መጣች፣ የኔ ቆንጆ፣ እንኳን ሰላም መጣች። ቤዚዬ አህለን ወሳህለን ብለናል። የፍሻ ደንግጠዋል። እኔም በነገራችን ላይ በጣም ነው የደነገጥኩት ማለት ነው፣ ሳያት ማለት ነው። እና ቤዚዬ ስለመጣሽ ደስ ብሎናል ማለት ነው። የሩታዬ እህት ማለት ነው። የሆነ ጊዜ ትዝ ካላችሁ ማለት ነው የሆነበት ሊዝናኑ ሄደው ማለት የመጀመሪያ እያቀብ ጊዜ ኤፍሬም የሩታ እህት ናት ብለን ሁላችንም ማለት ነው ወደናት ነበረ። ግን ከዛም በኋላ የሩታ እህት እንዳልሆነች አውቀን ነበረ እና የፍሬምም ደግሞ የሆነ ጊዜ ትዝካላችሁ የዛን ፍቅር ቢመለስ ምን ነበረበት በአሁኑ ጊዜ እና ቡታጀራ ሂደው ማለት እሷን አፋልጉኝ ብሎ ስልክ በተሰታት ነው የተሰጠችኝ ብሎ ነበረ። ሲል ግን ከሄደች በኋላ ብዙዋችን ጠይቀነው ነበር ለዛኛው ምላሽ ነው ግን መልስ ማልሰጠንም ነበር የፍሬ ማለት ነው። ስለመጣች በጣም ደስ ብሎኛል በድጋሚ ማለት ነው። ወይ ስታሳዘን እኔ እንዴት እንዳሳዘነችኝ! ምን ሆናነው? ጸጉሯ ተቆርጣ ነው የመጣችው። ብቻ የሆነ ነገር አጋጥማት አይደለም? እኔ ብቻ እንግዲህ ማታ የምናየው ይሆናል ሰለሞኒ ጎርመቱ ላይ በረከት ውድ ቤተሰቦች ሰላም ሰላም ብያለሁ። ብያላችሁበት ሰላሞች ብዙ ዝርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ዛሬ ማነው እንደ እኔ የተደሰተው? ቤዛ በመምጣቷ ማለት ነው። ሞት ሰው እንግዲህ ይመጣል በዚች ምድር ላይ ሰው ሞትን ብቻ ነው የሚለያየው ማለት ነው። የኔ እናት አምሮባት መታለች። ግን ጸጉሯ ለምን ይሆን የተቆረጠችው? አፊሻ ምን ልትሆን ነው ይሆን አሁን እንግዲህ ያቺ እናት ፍቅር ማለችብህ እናት ፍቅር ከልብ የምታፈቅረው አይመስለኝም። ግን ብዙ ጊዜ ብዙ እህቶች እየጠየቁት ነበር፣ የፍሬ ምን ማለት ነው ቤዚ የደረሰች ሲባል ያው በጊዜው መልስ ማልሰጠም ነበር። ራሷ መልስ የምትሰጣችሁ ይሆናል ብሎ ነበረ። የሆነ ጊዜ አንድ ቪዲዮ ሰራለን። ከዛ በቃ ሁሉም ረሳት፣ ሁሉም ዝም አለ። ዛሬ ደግሞ በድጋሚ በህይወታችን ውስጥ መታለች ማለት ነው። እኔ ስለመጣች በጣም ደስ ብሎኛል። እንግዲህ ኤፋይ በጣም ደንግጠዋል ማለት ነው እና እኔም ደንግጫለሁ። በነገራችን ላይ ማለት ነው ብቻ የጸጉራ ነገር እያሳሰበኝ ነው ማለት ነው። ምን ይፈጠር ይሁን እንግዲህ። ማታ እንግዲህ ፍቅርናት ማለት ነው። አሁን ደግሞ ተራሽን እንዳታለቅሽብን አደራሽን ማለት ነው። ያው እኛ ታቅናለች ማለት ብታለቅስ እኛ ቤዛን ነው የምንፈልገው ማለት ነው። ብቻ የሰው ልጅ በህይወት እስካለ ድረስ ምንም ምንም ሆናችሁ ችግርን አሳልፋችሁ ትመጣላችሁ። ብቻ የሰው ልጅ ይኑር መኖር ነው። መኖር ደግ ነው ማለት ነው። በጣም የተገመረምኩት እኔ ማለት ነው። ሆነ ፈቶን ራሱ ስንቴ ሳይ ማለት እሷ ናት እሷ አይደለችም እያልኩኝ። ግን በነገራችን ላይ በፊት ያው ጸጉራ ስለነበረ ነው። አሁን ደግሞ ጸጉራ ለምን እንደሆነ አላቅም ተቆርጣለች። በጣም ተለዋውጣለች። አለባበሷ ራሱ ቀይራለች። ምስኪን ግን የፍርሻ አንድም ቀን ሳይፈልጋት ማለት ነው። ፍቅርናት በህይወቱ መጣች። በቃ ከእሷ ጋር ዘና ፈታ ማለት ጀመረ አሁን እንዴት አይደነግጥም? ቢደነግጥም ይገባዋል ማለት ነው። ምክንያቱም አፈቅራታለው ብሎ የሆነ ጊዜ ሲያፈላልጋት ነበር። አፈላልጉልኝ ሲል ነበረ። አብርሽና ሀይሚ ሞድ ይዘውበት ነበረ በሰዓቱ ማለት ነው። ብቻ ብዙም ሳይቆዩ ብዙም ሳይሰሩ ተለያዩ። እንግዲህ እነሱ ያውቃሉ በምን እንደተለያዩ ማለት ነው። ብቻ ብዙ ወዳጅ ብዙ አድናቂ ነበራት። አሁንም ዛሬም ስለመጣች በጣም ደስ ብሏቸዋል። ቲክቶክ ሰፈር እያዛዛራት ነው። አይሰው የእኛ መዳም ቅመሞች እኮ በቃ ከሰው ልንሞት ነው ማለት ነው። እውነት የሰው ፍቅር ይስጠን ማለት ነው። እኔ በጣም ነው የሚገርመኝ የመዳም ቅመሞች ኑሩልኝ፣ በርቱልኝ፣ ጠንክሩልኝ እንደዚህ ለሰው ፍቅር እየሰጣችሁ ማለት ነው። ግሌሰሪ ፋሚሊዎች ደግሞ በተለይ ተለያላችሁ የኔ አንበሳዎች ማለት ነው። አቀባበሏ በጣም ደስ ይላል። ቤዛዬ ስለመጣሽ እኔም በጣም በጣም በጣም ደስ ብሎኛል። እንግዲህ ማታ ምን አይነት ቪዲዮ ይሁን የሚለቀቀው? የፍሬም ምን ይሁን ምን ሊል ይሁን? እኔ የፍሬም ነገር ነው የገረመኝ። ገና ከአሁኑም ደንግጧል ማለት ነው። ብቻ ሰላም ስለመጣችልኝ። ደስ ብሎኛል ቤዛዬ፣ እንኳንም መጣሽ እንኳንም ተመለሽ ወደ ኤፍሬም ጋር ማለት ነው። በቃ ካሁን ወደ ኤፍሬም እንትተሽ እንደማትሄጂ ተስፋ አደርጋለሁ። ወኝ ፍርሻም እንኳን ደስ አለህ ማለት ነው። በሆነ ጊዜ እያለቃቀሰ ነበር፣ የፍርሻ ትታኝ ሄዳለች ምናምን እያለ ነበር። ግን ትታም ብትሄድ እኮ አንድም ቀን አልፈለካትም ነበር። ብቻ የሴት ልጅ ህይወት በጣም ይገርማል ማለት ነው። አንዱ ሲሄድ አንዱ ይመጣል። በቃ የሞታጀራ ዩቱበሮች ፋሽን ነው ሴት በመቀያየር ሴት በመለዋወጥ ማለት ነው። ወታደራዎች መጨረሻቸው ምን እንደሆነ አላቅም። ብቻ ያሳምርላችሁ ያሳምርልኝም፣ ለእኔም ለራሴ ማለት ነው። ይገርማል። ብቻ ገርሞኛል ቤዚዬ ስለመጣች ማለት ነው። በጣም ነበረ መውዳት እኔ በጣም ደስ ስትል ነበር። በብዛትም ደግሞ የሩታ እህት ናት እየተባለ ነበረ። ብዙ ጊዜ እኛ ይወደድናት። እንግዲህ ቤዛ አሁንም እንወድሻለን የእኔ እህት ማለት ነው። በመምጣትሽ ሁሉም ተደስቷል ማለት ነው። ፍሻዬ እንግዲህ ጠንከር ብል አሁን ፍቅርናት እንግዲህ ምን ሊውጥልሽ ነው? የት ልትገቢ ነው? ዛንቺም ደግሞ ተራሽ እንዳታለቅሽብን እንግዲህ በፍሬም እንደዚህ የሆነ እያልሽ ማለት ነው። እንግዲህ ቤተሰቦች የነበረ ቆይታ ይሄንን መስል ነበር። ባይ ባይ።